አሰላሙ ዓሌይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ርዕስ በአዲስ ነገር አለው ለቤቱ አዲስ የሆናችው ሸራር እየደውል መልኩትም በመጫን ቤተሰብ ሆ ቤተሰብ የሆናችሁ ደግሞ በኮመንት አጠናክሮኝ ማለት ነው። ውዶች የኮመንት እያደረጋችሁ አስተያየት ስጡኝ። የዛሬ ርዕስ በዛሬ ርዕስ የመጣሁትኝም የረሱል ሰለላሁ አለይሂ ወሰለም ምክር ሰለላሁ አለይሂ ወሰለም ታላቅ የመጀመሪያ አንደኛ ምክር ይዤ መጥቻለሁኝ እዚሁ አብረን እናያለን ማለት ነው። ረሱል ሰለላሁ አሌወሰለም የመጀመሪያቸው ምክር አንድ ሰው ወደ ነቢዩ ሙሐመድ ሰለላሁ አለይ ወሰለም መጣና ለዱንያም ሆነ ለአኼራ የሚጠቅም ንግግር ለመጠየቅ መጣ። መጣው አላቸው። እሳቸውም ደግሞ የመጣልህን ጠይቅ፣ አሉት። ከሰውየው ሁሉ አዋቂ ለመሆን እንፈልጋለሁ። እሳቸውም አላህም ፍራ፣ አሉት። ከሰው ሁሉ ሀብታም ለመሆን እፈልጋለሁ ምን አሉት? እሳቸውም አላህን ፍራ አሉት። ከሰው ሁሉ ሀብታም ለመሆን እፈልጋለሁ ሲላቸው ባለህ ነገር ተብቃቅተህ አላህን አመስግን አሉት። ትክክለኛ ፈራጅና ታማኝ ሰው ለመሆን እፈልጋለሁ ሲል ለራስህ የምትወደውን ለሰዎች ውደድ አሉት። ከሰው ሁሉ ብርቱ ለመሆን እፈልጋለሁ ሲል በአላህ ተወከል አሉት። በአላህ ዘንድ ብቸኛ ተመራጭ ለመሆን እፈልጋለሁ ሲላቸው እዚህ ክራብ እዛ አሉት። ከሰው ሁሉ በላጭ ለመሆን እና ጥሩ ሰው ለመሆን እፈልጋለሁ ሲል ይህን ሁሉ ለረሱል ስ ላ ለም ይጠይቃል። ምን አሉት እሳቸው ለሰው ጠቃሚ ሆኖ ከማንም በላይ ደግሞ ለሰው ጠቃሚ ሆኖ ስንረዳ ሰውን ማለት ነው። የተከበረነው መቸር ሰው ለመሆን እፈልጋለሁ ብሎ ጠየቃቸው። ችግርህን ለፍጡር አትንገር አሉት። እውነት ነው ግን፣ እዚህ ላይ ግን ለሰዎች ስንናገር አንድ ሁለት ብለን ከመጀመሪያ እስከ መጨረሻ ማስረዳት አለብን። ለአላህ ስብሃነሁ ወተዓላ ግን ያ ረቢ ቃል በቂያችን ነው ማለት ነው። የተከበረ ቸርሰው ለመሆን እፈልጋለሁ ሲላቸው ችግርህን ለፍጡር አትንገር አሉት። ረሱልና አላህ እንዲወደኝ ፈልጋለሁ ሲል አንተም እነሱን የወደዱትን ውደድ አሉት። አዎ ከወንጀል የጠራ ሁኜ አላህን መገናኘት እፈልጋለሁ ብሎ ጠየቃቸው። ጀርባህን በደንብ ታጣ፣ እስቲክፋር አብዛ፣ ማልቀስ፣ መተናነስ፣ መተማመን፣ መታመን አለብህ አሉት። ማልቀስ፣ መተናነስ፣ መታመን፣ ከማንኛውም በላይ መታመን። ያኔ ወንጀል ሰርቶ እንደሆነ ማልቀስ አለበት። ከበጎ ሰሪዎች ለመሆን እፈልጋለሁ ሲላቸው አላህን ልክ እንደምታየው ሆነህ ተገዛ፣ እኛ ባናየውም አላህ እንደምናይ ነ መገዛት አለብን። አላህ ልክ እንደምታየው ሆነህ ተገዛ አሉት። ኢማል እንዲሞላ እፈልጋለሁ ሲል ኢማኔ እንዲሞላ እፈልጋለሁ አላቸው። ጸባዬን አሳምር አሉት። እርዝቄ እንዲሰፍ እንዲሰፋ እፈልጋለሁ ሲል ተዋዕዶ አዝወትር አሉት። ዱአዬ ሙስተጃብ እንዲሆንልኝ ይፈልጋለሁ ሲላቸው ሐራም አትብላ አሉት። አላህ ከሚታዘዙ ሰዎች ለመሆን ፈልጋለሁ ብሎ ጠየቃቸው። ግዴታ ግዴታዎችን ፈጽም አሉት። በአላህ ዘንድ ትልቁ ሐሰና ወይም ደግ ስራ የቱ ነው ብሎ ሲጠይቃቸው መልካም ጸባይ፣ መተናነስ እና በበላ ላይ ሰብር ማድረግ ነው አሉት። በበላ ላይ በላ ሲደርስ ሶብር ማድረግ የሆነ አደጋ ሲደርስብን ሶብር ማድረግ ማለት ነው። ሱብሃን አላህ እና በጣም ይገርማል። በአላህ ዘንድ የትኛው ስርዓት ነው መጥፎ ስራ ሲል ሲጠይቃቸው መጥፎ ጸባይና ፍላጎት መከተል ናቸው አሉት። በዱንያም ሆነ በአኼራ የአላህን ቁጣ የሚያበርድ ምንድን ነው ሲል ጠየቃቸው ድብቅ ሰደቃና ዘርን መቀጠል ናቸው አሉት። የቅያማ ቀን በአላህ ኑር ለመሰብሰብ እፈልጋለሁ ሲል ሰው ሰውን ሰውን አትበድል አሉት ሰውን ከመበደል ደግሞ ወጥቶች እኛ ሰውን ከመበደል መበደል ይሻላል መበደል የተሻለ ነው ለአላህ የቅያም የቅያማ ዕለት አላህ እንዲያዘኝ እፈልጋለሁ አሉት ለአላህ ባሪዎች እዘን ብሎ መሰጡት የቅያማ ቀን የጀሃነም እሳት የሚያጠፋው ምድን ነው? ብሎ ሲጠይቅ በችግር ላይ ወይም በሙሲባ ላይ ትህግስት ማድረግ ነው አሉ። የቅያ ማለት ነውሪ እንዲሸፍን ይፈልጋሉ ሲል የወንድምህን አየብ ሸፍን አሉት። የራሱን አየብ የሸፈነ የወንድሙን አየብ የሸፈነ እንደተሸፈንለት ነው ማለት ነው። በአንድ ፍጡር አትቆጣ አትቆጣ የቅያማ ቀን ከአላህ ቁጣ ሰላም ለመሆን እፈልጋለሁ ሲል በአላህ ፍጡር አትቆጣት። አላህ ስብሀነ ወተዓላ ባወቅ ነው በሰማ ነው የምንሰራ ያደርገል። አዎ እውነት ነው። ባወቅ ነው በሰማ ነው በተናገር ነው። አንድ ቄሷ እናታችን አይሻ የሳቀች አለት እለት እናታችን አይሻ እንዲህ አሉ። የእለታት አንድ ቀን የረሱል ሶለላሁ ዓለይሂ ወሰለምን መደሰት ባየሁ ጊዜ እንዲህ አልኳቸው፣ አንቱ የአላህ መልእክተኛ ሆይ እስኪ ዱዓ አድርጉልኝ። ከዚያም እንዲህ ብለው ዱዓ አደረጉልኝ፣ ጌታ ያላ ሆይ የአይሻን ኃጢያት ማርላት ያሳለፈችውን፣ ወደፊት የሚመጣውን፣ እንዲሁም በድብቅ የሰራችውን በገሀድ በግልጽ የሰራችውን ሁሉ ማርላት አሉት። ከዚያም እናታችን አይሻ ከደስታ ብዛት በጣም ሳቀች። በጣም ከመሳቋ የተነሳ በጭንቅላቷ ከረሱል ታፋ ላይ እስክትወድቅ ድረስ ደረሰች። ከዚያም የአላህ መልእክተኛ ምነው ዱዓዬ አስደሰተሽ አሏት። ከዚያም እናታችን አይሻ እንዴት አያስደስተኝ ዱዓችሁ፣ አንቱ የአላህ መልእክተኛ አለች። ከዚያም የአላህ መልእክተኛ እንዲህ አሉ። በአላ ስም እምላለሁ ይህ ለአንቺ ያደረግኩልሻ ዱዓ በእያንዳንዱ ሶላቴ ላይ ለሁሉም ለኡሞቼ ለህዝቦቼ የማደርግላቸው ዱዓል ነው አሉ። ምንጭ ሲል ሰቱ ሶሀይ የእኛ ነቢይ መሐመድ ሰለላሁ ዓለይሂ ወሰለም የፍቅር የሰላም የዝነት ነቢይ ናቸው። ፊዳካ አቢዋ ዑሚ ያ ረሱሉላሁ እናቴም አባቴም መስዋዕት ይሁኑ። የአንቱ የአላህ ባሪያ ሳያዩን ሳያውቁን ኡመቲ እሞቼ እያሉ ሳላካሱን ነቢይ ሶለላሁ እናውረድ፣ ሰለዋቱ ሰኮንድ ብቻ ነው የሚፈጀው፣ ሰለስት ሰከንድ ብቻ። ስብሓንላሁ ላይ አምላካችን አላህ በጀነት ፊርደውስ የነቢዩ ሶለላሁ ዓለይሂ ወሰለምን ጎረቤት ያደርገናል፣ ያረብ ል ዓለሚን ያአላህ ለአንተ በሚገባ መልኩ ሶላቴን አሳምር እየሰገድኩ አይደለም። ታዛዥ ባሪያ መልእክተኛ ዳውድ አለይህ ሰላም ሲጾም እንደነበረው ችዬ እየጾምኩ አይደለም። በታመምኩ ጊዜ ነቢይ አዩብ አለይህ ሰላም እንደታገሰው መታገስ አልችልም። አዎ ይቻላል። በጣም ነቢይ ዩኑስ አለይህ ሰላም በአሳ ነባሪ ሆድ ውስጥ እንኳን

ፍቅር ሰጪ እንጂ ተቀባይ አይደለም። ፍቅር ስጦታ እንጂ ብድር አይደለም። ፍቅር ቀሪ እንጂ ተመላሽ አይደለም። እራስህን ጠይቅ፣ መቼም ነው የፍቅር ሕይወት ሊኖረኝ የሚገባው? አሁን ለፍቅር ለትዳር ብቁና ዝግጁ እንዴት ላስከሄደው እችላለሁ? ከሁሉም በላይ የሌላው ሰው የሚሆን በደስታ የማካፍለው በነፃነት የማካራው የተሞላ ፍቅር ውስጤ አለ ብላ ጠይቅ። አዎ ሐቢቢ የምትሰጠው ከሌለ ይቅርብህ። ጠባቂነት ይጎዳሃል። ተከባይነት ያሰማሃል፣ ያሰቃያሃል። ከምንም በላይ የወደድከው ሰው መዓት ያወርዳሃል። በመከራና ስቃይ ውስጥም ሆነ በእልህ መውደቅ፣ በእልህ መውደድ እንድታቆም አይፈቅድልህም። ባዶነትህን ከእርሱ ውጪ የሚሞላልህ ያለ አይመስልህም። በራሴ ሳለ ማዘን እስኪሳኔ በፍጹም በባዶነት በተረጅነት ስሜት ሆነህ ፍቅር አትጀምር። ይህ አደረግ ማለት ጉዳት ለማባባስ ቆርጠህ ተነስተሃል ማለት ነው። ከራስህ አውጥተህ መስጠት ስትችል ብቻ ወደ ፍቅር ህይወት ግባ። ለራስህ ያለ ፍቅር ለሌላውም እንደሚገባው ስታምን ብቻ የትዳር አጋር ይኖረው። አዎ ሀቢብቴ የምወደው ሰው ክፍተቴን ይሞላዋል፣ ባዶነቴን ያስረሳኛል ብለሽ ሳይሆን እኔ በፍቅሬ በፍቅር አከመዋለሁ አበረታዋለሁ፣ ደግፈዋለሁ ብለሽ ፍቅር ስትጀምሪ ምንም እንኳ የጠበቅሹ ባይቀሪ በዘገየው ጋር ወቅት እንዳትጎጂ ራስሽን አቅቢ። ትዳር ሙሉ ህይወት ነው እና በራስሽ መግቦች አትሆኑ እንዳትገበግበት ብቁነት ሳይሰማሽ ክፍተትሽን፣ ጉድለትሽን ዘሽ እንዳትጀምሪ ትኩረትሽን መስጠት ላይ እንጂ መቀበል ላይ አታድርጊ። የራስህን መውደድ፣ መፍቀር፣ መክበር፣ ማንከባከብ፣ መጠበቅ፣ ማኩራት ስትጀምር ይህን ማንነት የምታጋራው የምታካፍለው ሰው ትፈልጋለህ። ከአንተ ሙሉነት የምታቋድሰው ሰው ለራስህ የምታደርገው በኩራት የምታደርግለት የራስ ሰው የምትለው ሰው ያኔ በልብ ሙሉነት ታገኘዋለሁ። አላህ ምርጥ የትዳር አጋር ይስጣችሁ። አላህ ይስጠን ለሁላችንም ያገባ ነው አላህ መልካም አድርገን። ያላገባችሁትም ደግሞ አላህ ጥሩውን ትዳር ይስጠን ለሁላችን ቢሆን ወዶችዬ ማለት ነው። እንግዲህ ያው ትዳር ቤትን ያሞቃል ብዙ ነገር ማለት ይቻላል ማለት ነው። አላህ ሱብሃነ ወተዓላ ይጨምርልን ከሱ ምን ዘይሄ ነው ማለት ነው። በትዳር ላይ ብዙ እንላለን ማለት ነው። አላህ ሱብሃነሁ ወተዓላ ይጠብቀን፣ ይጠብቃችሁ። እሱ ነው እሱ ነው ሁሉንም አዋቂ እና አገኘነው ነገር ሁሉ እንብቃቃ አላህ አድርገን ማለት ነው። አላህ ሀገራችንን ሰላም አድርጎ ለሀገራችን ያብቃን። ጥቂ ሀገር ሰላም ሲሆን ያ ሁሉም ሰላም እንደሆነ ነው የምናየው። ይጠብቀን ይጠብቃችሁ ሁሉን በእያለንበት ሁሉ በእያላችሁበት ያላ ስነስርዓት ከእናንተ ጋር ይሆኑ ሁሉንም ነገር አላህ ጠባቂ ነው። የሚጠብቀን ህጎች ነው። እና ሁላችሁንም ከልባ አመሰግናለሁ። እንግዲህ ቪዲዮውን ከወደዳችሁት ላይክ፣ ካልወደዳችሁ ደግሞ ዲስላይክ በማድረግ አይሰኩኑ በሌላ ቪዲዮ እስከምንገናኝ ባይ ባይ ወዶች ይወዳችኋለሁ።